ሁኔታዎችን በተለይም በመንግስት ሚዲያዎች እስከሚለቀቁ በጥንቃቄ ለማየት የሞከርኩበት ሁኔታ ወይም ደግሞ እርግጠኛ መቶ ፐርሰንት የሆንኩበት እቃማውን በእጃችን የተቀበልንበት ስላለ ይህንን ከያዝኩ እኔ ታጠቅ እነሆ ለእናንተ ይህንን መረጃ እንዴት የሚለውን ለማረጋገጥ መጥቻለሁ። ብዙዎቻችሁ እኔ እስከምለቀው እየተጠባበቃችሁ ላላችሁት ማለት ነው። አህለን አህለን አህለን ማሻአላ ሼር አድርጉት። አዎ ሼር አድርጉት፣ ላይክ አድርጉት ለሌሎችም እንዲደርስ። ማሻአላ ማሻአላ ማሻአላ። እንግዲህ እንኳን ደስ አላችሁ። በጣም ደስ ብሎኛል። ብዙ ጊዜ ስንጠይቀው የነበረው የሳውዲ አረቢያ የምህረት አዋጅ እርግጠኛ መሆኑን ታጠቅ ሚዲያ አረጋግጧል። ከዚህ ቀደም በተለያዩ ማህበራጃ ምንጮቼ በነበሩት በሳውዲ ጋዜጥ እንዲሁም አልአረቢያ ወዛረትል ዳህሌ ወይም ደግሞ ሀሪጅም ሆነ አጠቃላይ ባሉ የሳውዲ መክተበል አመል ላይ በሚወርዱ መረጃዎች ከሰሞኑ እየተከታተልኩ በነበረው የሚወርዱት ስለ ሀጅና የሀጅን ሕግጋቶች ያላሟሉ የሚያዙበት የሳውዲ አረቢያ መንግስት ትኩረቱን እዛ ላይ ያደረገበት ከመሆኑ አንጻር ይህንን ለማረጋገጥ ታጠቅ ሚዲያ እንግዲህ ዘግየት ቢልም ነገር ግን እና

እጅ የጨበጠ የራሳችን የሆነ ማረጋገጥ የቻልኩበት ሁኔታ ስላለ ምንም መደናገር አያስፈልገውም። ከዚህ በመቀጠል ለማንበብ የምመልስላችሁ ይሆናል። በመጀመሪያ በሳውዲ አረቢያ ብላክ ሁሩብ የተደረገባችሁ ወይም ደግሞ ከስራ አለመገኘት የተበለቀባችሁ ወይም ደግሞ ከኛ ቁጥጥር ውጭ ናቸው ብሎ ስፖንሰሩ ከኛ ወጣለች ያለባችሁ ሰዎች የሚያስፈልጋችሁ አንደኛ የመጀመሪያው ያው ከፊል አዲስ ከፊል ያስፈልጋችኋል እንዲሁም ደግሞ የኢቃማ ቁጥራችሁ እና የፓስፖርት ቁጥራችሁ ካለ ይሄ ነው። በተለይም ደግሞ ብዙዎቻችሁን ያስጨነቀው የፓስፖርት ጉዳይም አንድ መፍትሄ አለው። እሱንም የምገልጽላችሁ ይሆናል። በዚሁም መሰረት ግልጽ ለማድረግ በሳውዲ አረቢያ የይቃማ ድሳት የሰዋ ክራስ እንዲሁም ደግሞ አምል መንዝሊ የሆናችሁ ከዳማ የሆናችሁ ራይል ቀነም እንደዚህ አይነት የሆናችሁ ማለት ነው ፈርዲ ወይም ደግሞ በማለት እንግዲህ ሳውዲ አረቢያ ያላችሁ ታውቁታላችሁ ማለት ነው። ለአንድ አመት ስድስት መቶ ነው ሩሱሙ ወይም ደግሞ የአመት ለመንግስት ክፍያ የሚከፈለው በመሆኑም እያንዳንዳችሁ ለማወቅ ግልጽ ነው። አንድ አመት ብቻ የተበለቀባችሁ የአንድ አመት ብቻ ከሆነ አምስት መቶ ብር ስላላሳደሳችሁ ቀራማ ይወርዳል። ከዛ ውጭ ግን የአንድ አመት ስድስት መቶ ሪያል ብቻ ነው። በዚህ መሰረት አስር አመት ቢሆናችሁ ስድስት መቶ ስድስት መቶ እያደረጋችሁ፣ ነገር ግን ከአንድ ከስድስት ወር በላይ እድሳቱ ያለፈው የብዙዎቻችሁ አንድ ሺህ ብር ከራማ ወይም ያላሳደሰ ሰው በሳውዲ አረቢያ ህግ መሰረት የመጀመሪያው ከሆነ ወይም ስድስት ወር ባሉ ጊዜ አምስት መቶ ነው። ነገር ግን በቆየ ቁጥር አንድ ሺ ነው። ከዛ በላይ አይጨምርም ማለት ነው። ይህንን ካልኳችሁ በተለይም ደግሞ የአዲሱ ከፊል ከዛም የእናንተ ይቃማ ቁጥር እና ፓስፖርት ቁጥራችሁ ብቻ ነው የሚያስፈልገው ማለት ነው። የድሮውን ከፊል ምንም አይነት አያስፈልግም። ስለዚህ ይህ በእንዲህ እንዳለ ብዙዎቻችሁ ፓስፖርት አላደስንም ያላችሁ አላችሁ። ፓስፖርት ያላደሳችሁ ምንም አይነት ችግር የለውም። ፓስፖርቱ ቢታደስም የሚያገለግለው ወደ ኢትዮጵያ ለመሄድ ነው ነቅል ማሉማት በማድረግ ነገር ግን የፓስፖርት ቁጥሩ ካላችሁ ምንም አይነት ችግር የለውም ማለት ነው። ስለዚህ አትቸጋገሩ በዚህ በኩል። ከዚህ በተረፈ በቅርቡ ኢንሻላ የዜጎችን ችግር በመረዳት በቅርቡ ይህንን በተመለከተ የዜጎች ቅድሚያ የሚሰጥበት መንገድ ካለ ለሚመለከተው አካል ታጠቅ ሚዲያም ለማቅረብ እንሻላ ጥያቄዎችን ለማቅረብ ቀጠሮ ይዣለው። እነዛ ነገሮች ምን ላይ እንደደረሱ ደግሞ ለእናንተ የማደርሳችሁ ይሆናል ማለት ነው። ምክንያቱም በሳውዲ አረቢያ ይህ የምህረት አዋጅ ከወጣ በኋላ ብዙ ዜጎች ትብብር የሚያስፈልጋቸው በሀገራቸው መንግስት ትብብር እንዲደረግላቸው እንዲሁም ደግሞ ብዙዎቹ ይህንን ካደረጉ በኋላ ወዲያውኑ ዘመዶቻቸውን ማየት የሚፈልጉ የፓስፖርት ጉዳይ ብዙዎችን ተሎ ካለመምጣት አንጻር ጋር ያለው ጉዳይ እና ሌሎች ተዛማጅ ችግሮችን ዘርዘር ባለ ሁኔታ በቀጣይ የምመጣበት ይሆናል። ይህን ያክል ካልኳችሁ፣ በዚህ የምህረት አዋጅ በተለይ እንደ ምክር ሀሳብ ከምትሰሩባቸው ሰዎች ነቅል ብታደርጉ ጥሩ ነው። ይህ ወንድማዊ ምክር ነው። ለምን ካላችሁ ብዙዎቻችሁ ጠለብ ከሆን ሰት ትከፋብኛለች ነገ እንዲህ የጠለብ ጠለብ ለምን ሆናለው የምትሉ ሰዎች፣ ሳውዲ አረቢያ ውስጥ በአሁኑ ጊዜ ምንም አይነት ስራ በጣም ከባድ ነው። ብዙዎች ለአመት ወይም ለስድስት ወር ስራ አጥተው የተቀመጡበት ሁኔታ ነው ያለ። አዳዲስ ጠለቦችን እያስገቡ ነው ያለው። ስለዚህ ኮስትራችሁ እንድትሰሩ ይሆናል። አቅዳችሁን ይዛችሁ ደመወዙን ጥሩ አደርጋችሁ እዛው ስፖንሰር ቢሆኗችሁ የተሻለ ነው። ምክንያቱም እዳ ተወዳደራችሁ እዳ ከከፈላችሁ በኋላ የቃማ አስተካክላችሁ የቃማ መያዝ ብቻ አንዱ ስኬት እንዳልሆነ ልትረዱት ይገባል። በመሆኑም ብዙዎቻችሁ ሁር በሚባል በሳውዲ አረቢያ ህግ መሰረት ሁር የሚባል ነገር የለም። በስፖንሰሩ ጋር በሚደረግ የውስጥ ስምምነት የግል ስምምነት እንጂ የሳውዲ አረቢያ ህግ፣ ማንኛውም ሰው ከአሰሪው ከስፖንሰሩ ጋር እንዲሰራ ብቻና ብቻ ነው። በመሆኑም በተለምዶ ግን ሁር ነው የኔ ይቃማ የምትሉ አላችሁ። አይቻልም ህጉ በየትኛውም ቦታ ከምትሰሩበት ከስፖንሰራችሁ ውጭ እየሰራችሁ ብትገኙ በህጉ መሰረት ያስቀጣል። ነገር ግን ያው ካለማጥበቃቸው አንጻር ብዙዎቹ በውጭ የሚሰሩ አሉ፣ ለስፖንሰራቸው በውስጥ ስምምነት የእድሳት እየከፈሉ ማለት ነው። ይህን ግን መንግስት ተቀባይነት የሌለው በህግም የሚያስጠይቅ ከመሆኑ አንጻር ጠለብ ነኝ ብላችሁ ወይም ሁር ነው ብላችሁ የተለየ ጽሁፍ የለውም። ኢቃማው ተመሳሳይ ነው። የዛሬ ሀምሳ ዓመት የመጣም ሰው የዛሬ አንድ ወር የመጣም ሰው ሁሉም እኩል ሳውዲ አረቢያ ውስጥ ምንም አይነት የተለየ ነገር የለውም። ሀምሳ ዓመትም ሁን ከዚሁም ተወለድ ይቃማህ ይቃማ ነው። በአሰሬህ ቁጥጥር ውስጥ ነው። አሰሪህ ካልፈለገ አልፈለገም። አንተም ካልፈለክ ደግሞ ህጉን